ሰላም የፈተነው የትራምፕ መንገድ ዛቻና የኢራን ጦርነት እንዲሁም የዓለማችን ጭንቀት። የትራምፕ ዛቻቸው ሴናተሮቻቸውን ሳይቀር ብርክ ያስያዘ ነው። በዓለም ፖለቲካ መድረክ ላይ አንዳንድ መግለጫዎች እንደ ቦምብ ይፈነዳሉ፣ የሰውን ልብ ያርዳሉ፣ መሪዎችን እንቅፍ ያሳጣሉ። የአሜሪካ ወታደራዊ ጥቃት በኢራን ላይ እንደሚያካሂድ የተናገረው የዶናልድ ትራምፕ መግለጫ በዓለም ዙሪያ የፍርሃት ማዕበልን ፈጥሯል። እንደተለመደው የትራምፕ ንግግሮች በታላቅ በቀል እና በ ደም የተሞሉ ይመስላሉ። ነገር ግን ይህ ጊዜ የኢራን የኒውክለር ተቋማት በትክክለኛ ቦምቦች መደብደባቸውን በመግለጽ ያልተጠበቀ ስጋትን ፈጥሯል። ይህ መግለጫ እንደ ብዙዎች ግምት የአሜሪካ የውጭ ፖሊሲ አቅጣጫና የኢራንን ምላሽ በሚመለከት ከፍተኛ ጥያቄዎችና ፍርሃትን አስነስቷል። ይህ ዘገባም የዜና አስፈሪ መግለጫ መነሻ፣ የአሜሪካና የእስራኤል ጂኦፖለቲካል ፍላጎቶችና ይህ ግጭት ወደ ሶስተኛው የዓለም ጦርነት ሊያመራ ይችል ይሆን የሚለውን ስጋት በጥልቅ የሚመረምር ነው። ሰላም ጤና፣ ፍቅር፣ በረከት ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ዶናልድ ትራምፕ በከፍተኛ ዛቻ ቃል በቃል ኢራንን እንደሚመቱ ነው የተናገሩት። ኢራንም ደግሞ ከዚህ መግለጫ በኋላ ኦፊሻሊ እስካሁን ይህንን መረጃ እስካወጣንበት ጊዜ ድረስ ባትሰጥም፣ ግን አንዳንድ መረጃዎች እንደሚያሳዩት ተያይዘን እናልቃለን እኛም የምናደርገውን እናደርጋለን አሜሪካንን አንፈራም እንዳለች ነው እየተናገሩ ያሉት የእነሱ ግን ኦፊሻል ገጻቸው ይህንን መረጃ እስካጠናቀርንበት ጊዜ ድረስ የሰጡት ምላሽ የለም። ለመሆኑ ከዚህ ቀጥሎ ምን ይፈጠራል የሚለውን በጥልቅ ፈትሸነዋል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። መረጃውን ካክሱም ቲዩብ ኔሮማን ጸጋ አድርሳችኋለው። እንደተለመደው ደግሞ በከበረው ስጦታችሁ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ እያረጋችሁ እስከመጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። እንደ ቀርብ ጊዜ መረጃዎች ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክለር ተቋማት በአሜሪካ ቦምቦች መደብደባቸውና እነዚህ ተቋማት ደግሞ ሙሉ በሙሉ መውደማቸውን ተናግረው ነበር። ም ይህ መግለጫ በአሜሪካ ኮንግረስ ፈቃድ ሳይገኝ መደረጉ፣ በተለይ ደግሞ የዲሞክራቲክ ፓርቲ ሴናተር ቻክ ሹመርን ጨምሮ ብዙዎችን አስደንግጧል። እሱም ማንም ፕሬዚዳንት ያለ ስትራቴጂና ማስፈራሪያ ብቻ ሀገርን ወደ ጦርነት ማስገባት እንደማይችል ተችቷል። ይህ የትራምፕ መግለጫ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በአሜሪካ መካከል ያለውን የቅርብ ትብብር ተከትሎ የመጣ ነው። ይህም ከኢራን ጋር ያለውን ውጥረት የበለጠ አግሉታል። እንደ አንዳንድ ሪፖርቶች አሜሪካ በናትስ ፎርዶና ኢስፋሃን ውስጥ ያሉትን የኢራን የኒክለር ተቋማትን ለመደብደብ የቢቱ ቦምብ ጣይ አውሮፕላኖችና ሌሎች የጦር ጀቶችን ተጠቅማለች ተብሏል። ይሁን እንጂ አንዳንድ የአሜሪካ የደህንነት ምርመራዎች እነዚህ ጥቃቶች ሙሉ በሙሉ ስኬታማ እንዳልነበሩና የኢራን የኒክለር ተቋማት ሙሉ በሙሉ እንዳልወደሙ አረጋግጧል። ይህም ደግሞ ትራምፕን ሲሆን ጸጉር እንዳስነጨ ያየነው ክስተት ነው። አሜሪካና የእስራኤል ፍላጎቶች በመካከለኛው ምስራቅ ያሉ የጂኦፖለቲካል ቅድሚያዎች ላይ ያተኮሩ ናቸው። እስራኤል የኢራንን የኒክሌር ፕሮግራም እንደ የኑሮ ስጋት ትመለከተዋለች። በተለይ የኢራን የኒክሌር ችሎታ የእስራኤልን የክልል የበላይነት ሊፈታተን ይችላል ብላ ትሰጋለች። እስራኤል ራሷ የኒክሌር መሳሪያ እንዳላት በሚስጥር ይታወቃል። ነገር ግን የኢራንን የኒክሌር ምኞት በመቃወም ጠንካራ አቋምን ትይዛለች። አሜሪካ ደግሞ በመካከለኛው ምስራቅ ያለውን ተጽዕኖዋን ለመጠበቅ የኢራንን የኒክ የሳይበር ፕሮግራም ለመግታት እና ከእስራኤል ጋር ያላትን ስትራቴጂካዊ ግንኙነት ለማጠናከር ፈልጋለች። የትራምፕ አስተዳደር ከ2018 ጀምሮ ከኢራን የኒክለር ስምምነት ጂሲፒኦኤ መውጣቱና ከፍተኛ ማዕቀቦችን መጣሉ የኢራንን ኢኮኖሚና የፖለቲካ መረጋጋትን ለማፍረስ ያለመ ነበረ። ይህ አቀራረብም በእስራኤል ጠንካራ ድጋፍ ተሰጥቶታል። በተለይ የኔታንያሁ መንግስት ኢራንን እንደ ዋነኛ ጠላት በመቁጠር ላይ ነው። ኢራን በበኩሏ የአሜሪካ እና የእስራኤልን ጥቃቶች በጥንቃቄ በመመልከት ላይ ነች። የኢራን መንግስት ሚዲያዎች በመካከለኛው ምስራቅ ያሉ የአሜሪካ ወታደራዊ መሰረቶችን ለማጥቃት ዝግጁ መሆናቸውን ገልጸዋል። በተጨማሪም ኢራን የሆርሙስ ወሽመጥን በቀን 20 ሚሊዮን በርሜል ዘይት የሚጓጓዝበትን ቁልፍ የባህር መስመር መዝጋት አቅም እንዳላት አስፍራለች። ይህም የዓለምን ኢኮኖሚ በእጅጉ ሊጎዳ የሚችል እርምጃ ነው። የኢራን መሪዎች የአሜሪካና የእስራኤልን ጥቃቶች እንደ የማፍረሻ ስልት አድርጎ ይመለከቱታል እና የኒውክለር ፕሮግራማቸውን ለመከላከል ዝግጁ መሆናቸውን አስታውቀዋል። ኢራን ከ አሜሪካና ከእስራኤል ጋር በቀጥታ ወይም በክልሉ ያሉ እንደ ሂዝቦላ ያሉ ደጋፊ ቡድኖችን በመጠቀም ምላሽ ልትሰጥ ትችላለች። የትራምፕ መግለጫና የአሜሪካ እስራኤል ጥቃቶች ወደ ሶስተኛው የዓለም ጦርነት ሊያመሩ ይችላሉ የሚለው ስጋት ላይ ደግሞ በተለይ አሳሳቢ ነው። እንደ ቀዝቃዛው ጦርነት ተንታኝ ፖል አር ፒላሪ ገለጻም እንደዚህ ያሉ ግጭቶች የዓለም አቀፍ ፖሊሲ ተግዳሮቶችን ያጋልጣሉ፣ እናም የማያቋርጥ ወታደራዊ ጣልቃ ገብነት ወደ አስከፊና ሰፊ ግጭት ሊያመራ ይችላል። ሶስተኛው የዓለም ጦርነት ከተከሰተ ደግሞ ውጤቶቹ የማይገመቱ ናቸው። ኢኮኖሚያዊ ተጽዕኖውን ብንመለከት የሆርሞስ ወሽመጥ መዘጋት የዓለም የነዳጅ አቅርቦትን በማደናቀፍ የኤነርጂ ዋጋዎችን ያንራል። ይህም የዓለምን ኢኮኖሚ ያቃውሳል። ሌላው በመካከለኛው ምስራቅ ያሉ ሲቪሎች በሺዎች ሊሞቱ ይችላሉ። የስደተኞች ቀውስ ደግሞ በእጅጉ ይባባሳል። የኒክለር ስጋት ዓለምን ወደ ድንጋይ ዘመን ሊቀይራት ይችላል። ኢራን የኒክለር መሳሪያ ማልማቷን ከቀጠለች የኒክለር ጦርነት ስጋቱ ይጨምራል። ይህ ደግሞ የማይታሰብ የማይገመትን ፋት ያመጣል። የዓለም አቀፉን ውጥረት ስንፈትሽ ሩሲያና ቻይና ከኢራን ጋር ተያይዘው ሊገቡ ይችላሉ። ይህም ግጭቱን ወደ ዓለም አቀፍ ደረጃ ያሰፋዋል። ምንም እንኳን ትራምፕ በተደጋጋሚ በመካከለኛው ምስራቅ ሰላም እንደሚፈልጉ ቢናገሩም የሩሲያና የዩክሬን ጦርነትን ለማስቆም እንደሚሰሩ ቃል ገብተው ነበረም። ይህ የተቃራኒ መልእክት የትራምፕን የፖለቲካ ስልት ውስብስብነትን ያሳያል። አንዳንዶች ይህን እንደ ፖለቲካዊ ቅስቀሳ ይመለከቱታል፣ ምክንያቱም በሳቸው የቆመ ሳይሆን የተጀመረ ጦርነት ብቻ ስላለም። ሌሎች ደግሞ በእውነት ሰላም ለመ መፍጠር መሞከር እንደሆነ ያምናሉ። የትራምፕ መግለጫና የአሜሪካ እስራኤል ወታደራዊ እርምጃዎች የዓለም ማህበረሰብን በሁለት መንገድ ላይ አቁመዋል። አንዳንዶች ይህን እንደ አስፈላጊ የደህንነት እርምጃ ይመለከቱታል፣ ሌሎች ደግሞ ወደ ተጨማሪ አለመረጋጋት የሚመራ አደገኛ ቅስቀሳ ነው ብለው ያምናሉ። በዓለም ማህበረሰብ ይህንን ተግዳሮት በዲፕሎማሲ በድርድር ወይም ደግሞ በተጨማሪ ወታደራዊ እርምጃዎች እንዴት ይመለሳል? የሁሉም ጥያቄ ነው። የዓለም ሰላም የወደፊቱ ዕጣ በዚህ ላይ የተመሰረተ ይሆናል። ለመሆኑ እስራኤል ስለምን ኢራንን መዋጥ ትፈልጋለች? ኢራን ደግሞ ስለምን እስራኤልን መዋጥ ትፈልጋለች? የሁሉም ሰው ጥያቄ ይሄ ነው። በመካከለኛ ምስራቅ የፖለቲካ መድረክ ላይ እስራኤልና ኢራን እንደ ሁለት ተቃራኒ ኃይሎች ይታያሉ እያንዳንዳቸው ሌላውን እንደ ስጋት በመቁጠር ነገር ግን ይህ ጠላትነት ሁልጊዜ እንደዚህ የነበረ አልነበረም እስራኤል ና ኢራን በአንድ ወቅት የቅርብ አጋሮች ነበሩ የጋራ ጥቅሞችን በመጋራት እና በክልል ውስጥ ያሉትን የጋራ ጠላቶች በመቃወም የሁለቱ ሀገራት ታሪካዊ ግንኙነት የግጭታቸው መንስኤዎችና የአሁኑ የአሁን የፖለቲካ ሁኔታ ደግሞ ምን ይመስላል እንደ አውሮፓውያን የዘመን ቀመር በ1948 እስራኤል ከተመሰረተች በኋላ ኢራን እስራኤልን እውቅና የሰጠች ሁለተኛው ሙስሊም ብሔረሰብ ያላት ሀገር ነች፣ ከቱርክ ቀጥሎ ማለት ነው። ባሻ መሐመድ ሬዛ ባህላቢ መሪነት ስር ያለችው ኢራን እስራኤልን እንደ ስትራቴጂካዊ አጋር ተመልክታ ነበረም። በተለይም በአረብ ሀገራት ላይ ያላቸውን የጋራ ስጋት ለመቋቋም እስራኤል ኢራንን ወታደራዊና የግብርና ባለሙያዎች ስልጠና ሰጥታበት ነበረም። ኢራን ደግሞ እስራኤልን በነዳጅ አቅርቦት ደግፋ ነበረም። ይህ ግንኙነት በእስራኤል የፔሪፌሪ ዶክትሪን ስትራቴጂ ላይ ተመሰረተ ነበረም። ይህም ከአረብ ያልሆኑ የክልሉ ሀገራት ጋር ግንኙነት መፍጠር በአረብ ሀገራት መካከል መገለልን ለመቀነስ ያለመ ነበረም። የቅርብ ትብብር በተለይ በ1953 ከተፈጸመው የፓህላቪን መልሶ ማቋቋም በኋላ ተጠናክሮ ነበረ። ይህም በአሜሪካና በታላቋ ብሪታንያ ድጋፍ ተካሄደም። ኢራንና እስራኤል በአረብ ብሄርተኝነት ላይ ያላቸውን የጋራ ስጋት በመጠቀም እንደ ግብጽ መሪ ጋማል አብደልናስር ያሉ መሪዎችን በመቃወም ተባብሮ ነበረም። ይህ ወቅቱ የሁለቱ ሀገራት ወዳጅነት ወርቃማ ዘመን ነበረም። ነገር ግን ይህ ሁሉ በ1979 በኢራን እስላማዊ አብዮት ተቋርጦ ነበረም። በ1979 የኢራን እስላማዊ አብዮት የሻህ መሐመድ ሬዛ ፓህላቪን ከስልጣን በማስወገድ እናም አያቶላ ሩሆላ ኮመኒን ወደ ስልጣን በማምጣት የኢራንና የእስራኤል ግንኙነት በአንድ ሌሊት ተቀየረም። ኮመይኒ እስራኤልን እንደ ትንሿ ሰይጣንና አሜሪካን እንደ ታላቋ ሰይጣን በመጥራት ከሁለቱም ሀገራት ጋር ያለውን ዲፕሎማሲያዊ፣ ንግዳዊ ግንኙነት አቋረጠም። እስራኤል የተያዘች ፍልስጤምና የሲዮኒስት አገዛዝ በማለት ኢራን የፍልስጤምን ጉዳይ በመደገፍ እስራኤል እንደ ቅኝ ገዢ ተደርጋ በመቁጠር ግልጽ ጠላትነትን አሳየች። ይህ አብዮት ኢራንን ከምዕራባዊ ዓለም ጋር ያላትን ግንኙነት በመለወጥ በተለይ ከአሜሪካና እስራኤል ጋር ያላት ትስስር ተቋረጠም። ኢራን የፍልስጤም ተዋጊ ቡድኖችን እንደ ሐማስና ፍልስጤም እስላማዊ ጅሃድ እንዲሁም በሊባኖስ ያለውን ሂዝቦላ በገንዘብ በጦር መሳሪያና በስልጠና መደገፍ ጀመረም። እነዚህ ቡድኖች የመቋቋም ዘንግ ተብለው ተሰይመዋል። ኢራን በክልሉ ያላትን ተጽዕኖ ለማስፋትና እስራኤልን ለመፈታተን ጥቅም ላይ ውለዋል። የእስራኤል እና ኢራን ግጭት በርካታ መሰረታዊ ምክንያቶች ላይ የተመሰረተ ነው። አንደኛው የኢራን የኒኩሌር ፕሮግራም ነው። እስራኤል የኢራንን የኒኩሌር ፕሮግራም እንደ ለህልውናዋ ስጋት ትመለከተዋለች። ኢራን ኒኩሌር መሳሪያ ከፈጠረች በክልሉ ያለውን የኃይል ሚዛን ሊቀይር ይችላል ብላ ትሰጋለች። በዚህ ምክንያትም እስራኤል በኢራን የኒኩሌር ተቋማት ላይ ተደጋጋሚ ጥቃቶችን ለማካሄድ የሳይበር ጥቃቶችን ለመፈጸም፣ ለምሳሌ ስቱክኔትስ ቫይረስ እና የኢራን የኒኩሌር ሳይንቲስቶችን ለመግደር ሞክራለች። ሁለተኛው የኢራን የመቋቋም ዘንግ የተባለው ነው። ኢራን በሊ ሊባኖስ ያለውን ሂዝቦላ በፍልስጤም ያሉትን ሐማስና ና ፍልስጤም እስላማዊ ጅሃድና በየመን ያሉትን ሁቲዎች በመደገፍ እስራኤልን በተዘዋዋሪ መንገድ ለመፈታተን ትሞክራለች። እነዚህ ቡድኖች እስራኤልን በሮኬት በሽብር ጥቃቶችና በሌሎች ወታደራዊ እንቅስቃሴዎች ያጠቃሉ። ይህም እስራኤልን በተለመደ የጦር መሳሪያዎች ለመፋለም ያስችላታል። ሶስተኛው የክልል የበላይነት ነው። ኢራን በመካከለኛ ምስራቅ የበላይነት ለመያዝ ትፈልጋለች። ይህም ከሳውዲ አረቢያ፣ እስራኤልና አሜሪካ ጋር ተፎካካሪ ያደርጋታል። እስራኤል ደግሞ በክልሉ ያላትን ወታደራዊ በላይነት ለመጠበቅ እና የኢራንን ተጽዕኖ ለመግታት ትሞክራለች። ይህ የኃይል ተፎካካሪነት በሶሪያ በሊባኖስና በኢራቅ ውስጥ በተዘዋዋሪ ጦርነቶች ይታያል። አራተኛው የአሜሪካ ተሳትፎ ነው። እስራኤል የአሜሪካ ጠንካራ አጋር ነች። ኢራን ደግሞ አሜሪካን እንደ ዋነኛ ጠላት ትመለከታታለች። ይህ የሶስትዮሽ ግንኙነት የእስራኤልና ኢራንን ግጭት የበለጠ ያወሳስበዋል። በተለይ ደግሞ አሁን በ2025 የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን የኒውክለር ተቋማት ላይ የፈጸመው ጥቃት ይህ ግጭት ወደ አዲስ ደረጃ ከፍ አድርጎታል እንደ የሚለውን የዘመን ቀመር በ2024 እና 2025 የእስራኤልና የኢራን ግጭት ከጥላ ጦርነት ወደ ግልጽ ወታደራዊ ጦርነት ተሸጋግሯል። እንደ አውሮፓውያኑ የዘመን ቀመር አፕሪል 2024 እስራኤል በሶሪያ ውስጥ በኢራን ኤምባሲ አቅራቢያ ጥቃት በመፈጸም በርካታ ኢራን ከፍተኛ ወታደራዊ መኮንኖችን ገድላለች። በተመሳሳይ ደግሞ እንደ አውሮፓውያኑ የዘመን ቀመር ሴፕቴምበር 2024 እስራኤል የሂዝቦላህ መሪ ሐሰን ነስረላህን በቤሮት ገድላለች። ይህም ኢራንን በእጅጉ አስቆጥቷታል። ኢራን በበኩላ በጥቅምት 2024 በእስራኤል ላይ ከ300 በላይ ድሮኖች ሚሳኤሎችን በመተኮስ ምላሽ ሰብታለች። ምንም እንኳን አብዛኞቹ በእስራኤልና በአሜሪካ የአየር መከላከያ ስርዓቶች ቢገደሙና ቢከሽፉም በጁን 2025 እስራኤል በኢራን የኒኩለር ተቋማት ፖርዶ፣ ናታንዝና ኢስፋሃን ላይ ጥቃት መፈጸመች የኢራን የኒኩለር ፕሮግራም ለማዳከም ሞክራለች። በመቀጠልም አሜሪካ በእስራኤል ጎን ተሰልፋ በኢራን ላይ ተጨማሪ ጥቃቶችን በመፈጸም ግጭቱን ወደ አዲስ ደረጃ ከፍ አድርገዋለች። ኢራን ደግሞ በሚሳኤሎችና በድሮኖች ምላሽ ሰታለች። እንዲሁም የሆርሙስ ወ ሰዎች መጠን ለመዝጋት አስፈራርታለች። ይህም የዓለም የነዳጅ አቅርቦትን ሊያወክ የሚችል ነው። እስራኤልና የኢራን ግጭት የዓለም ማህበረሰብ በሁለት መንገድ ላይ አቆሞታል። ቻይና፣ ሩሲያና ሌሎች ሀገራት ለተባበሩት መንግስታት የጸጥታው ምክር ቤት በማስተዋወቅ ወዲያውን የተኩስ አቁም እንዲደረግ ጠይቀዋል። ቻይና በተለይ ከኢራን ጋር ያላትን የቅርብ ግንኙነት በመጠቀም የዲፕሎማሲ መፍትሄ ለማራመድ ሞክራለች፣ ምንም እንኳን በክልሉ ያላት ተጽዕኖ ውስን ቢሆንም። በሌላ በኩል አሜሪካና አንዳንድ የአረብ ሀገራት እስራኤልን በድብቅ ወይም በግልጽ ይደግፋሉ። የኢራንን ስትራቴጂካዊ ብቸኝነት ያጎለዋል። የኢራን የመቋቋም ዘንግ፣ በተለይ ሂዝቦላህና ሐማስ በእስራኤል ጥቃቶች ተዳክመው፣ ኢራን በተዘዋዋሪ ምላሽ የመስጠት አቅሟ ተገድቧል። የወደፊቱ ተስፋ አሁንም እርግጠኛ መሆን አንችልም። የኢራን የኒውክሌር ፕሮግራም ከተደመሰሰ የክልሉ የኃይል ሚዛን ሊለወጥ ይችላል። ነገር ግን ይህ ወደ ተጨማሪ ግጭቶች ወይም ደግሞ ወደ ዲፕሎማሲያዊ ድርድር ሊያመራ ይችላል። የዓለም ማህበረሰብ የሰላም መፍትሄ ለማግኘት ያለው ጥረት፣ እንደ አብርሃም ስምምነቶች ያሉ ተነሳሽነቶች የክልሉ የፖለቲካን ገጽታ ሊቀርፍ ይችላል ተብሎ ይገመታል። እስራኤልና ኢራን ከቅርብ አጋርነት ወደ ጥልቅ ጠላትነት የተሸጋገሩት በፖለቲካዊ፣ በርዕዮተ ዓለምና በጂኦፖለቲካል ምክንያቶች ነው። የኢራን የኒውክሌር ምኞቶች፣ የእስራኤል የደህንነት ስጋቶች እና የክልሉ የኃይል ተፎካካሪነት ይህንን ግጭት አግለውታል። የአሁኑ የተኩስ አቁም ሁኔታ ተሰባሪ ይመስላል። የዲፕሎማሲ እድል ግን አሁንም አለ። የዓለም ማህበረሰብ በተለይ እንደ ቻይናና ሩሲያ ያሉ ሀገራት ይህንን ግጭት ለመቀነስ ሚና ይጫወታሉ ተብሎ ይጠበቃል። ነገር ግን የሁለቱ ሀገራት ግትር አቋምና የአሜሪካ ተሳትፎ የመፍትሄ ፍለጋውን ያወሳስበዋል። የመካከለኛው ምስራቅ የወደፊት ጸጥታ በዚህ ላይ የተመሰረተ ነው። ሰላም ነገራችን፣ ሰላም ለመንደራችን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። አሁን የዶናልድ ትራምፕን በቁጣ መረጃ ማውጣት፣ በተለይ ደግሞ ኢራን ላይ የዛቱትን እንደምን ትመለከቱታላችሁ? ምናልባት እሳቸው እንዳሉት የሚያደርጉ ከሆነ እንግዲህ ተንታኞቹ እንደሚሉት ወደ ሶስተኛው የዓለም ጦርነት አለም ልትገባ ትችላለች ነው እየተባለ ያለው። እናንተም ሀሳባችሁን ተዘብታችሁን በኮመንት መስጫው ላይ ያጋሩን። አብራችሁን ስለነበራችሁ እጅጋርገና አመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ይቆየን።